ካና ስማ ብላ አነ ብን ልታአናግት። ማማይ እንዴት ነሽ? የኔ ውድ። ደህና ደህና ነው። አሁን እንዴት ነሽ? ምን እያሉ ነው? አገር ልገቢ ነው አይ ሀገር ልምገባበት እንዴት ነው ብለሽ ነው? አይ ሀገር የምገባበት ጉዳይ ምንም ነገር ምቾት አላረጉልኝ እኮ ሙቤ በቃ አሁን ያዛት ልጅቷ፣ በደንብ ያዛት ልጅቷ። ለሀገር መብቃት አለባት። አየህ፣ ምን እያለች እያለ ያለችው። ይኸውልሽ አስታውቅም፣ አማ ቪዲዮ የቀረጽኩሽ ልጅ ነኝ። እሺ፣ እኔ እናቴ ለተባበርሽኝ አመሰግናለሁ። እኔ እናቴ ማማዬ ሚዲያ ላይ ነው ያለሽው። ህዝብ እየሰማሽ ነው። ኢትዮጵያውን በሙሉ እየሰሙሽ ነው። እዚህ ጋር ሚዲያ ላይ ነሽ። ሀሳብሽን ሁሉ ተናገሪ ቶሎ ቶሎ ብለሽ እና እና አሞኝ ነበረ ትንሽ ልቤን አሞኝ ነበረ። ከዚሴትዮም እንደምትመታሽ የነበረው ምግብም እንደማሰጥሽ ተናገሪ። ሁሉም ይስማሽ። ሰውዬው አቁም እያ ላይ ነው ይየ ካረለ ንገሪ ቶሎ ቶሎ በይ። እሺ አሁን ስሚ፣ ስልካለሽ፣ ስልካለሽ፣ ስልካለሽ ወይ ይኸው የለኝም የለኝም ስልክ ስልክ የለሽም፣ እና አሁን ይኸውልሽ። አሁን እኔ ምንድን ነው ያሉሽ? አሁን እነሱ መች ነው የሚያሳፍሩሽ? አይ ለእዚህ እንቀን አላሉኝም። አሁን አንቺ ስክሪፕቶ አለሽ? ስክሪፕቶ። ይኸውልሽ አሁን አንቺ ከዛ ቤት መውጣት ትፈልጊያለሽ? እናስወጣሽ። አዎ፣ አዎ አሁን መውጣት ትፈልጊያለሽ? አዎ፣ በቃ። እኛ አሁን ይኸውልሽ የሰውዬ ቁጥር አለን? እንልክና ሰዎች መጥተው እንዲያወጡሽ እናደርጋለን። አትፈልጊም? እየጎዱሽ ነው፣ እየመቱሽ ነው፣ አደጋ ላይ ነሽ። ምግብ እየበላሽ አይደለም። ምንም ደስተኛ አይደለሁም። ኦኬ። አሁን እኔ ምን አደርጋለሁ? አሁን መጥተው ሰው እንዲያወጡሽ ያደርጋሉ። የፓስፖርት ቁጥርሽን በላት። ሙሉ ስምሽ ማን ነው? ወገኘው ኦኬ፣ ወጋየው በቃ ስምሽ ትክክል ነው። የፓስፖርት ቁጥርሽን ታውቂዋለሽ? ሰውዬ አይሰጥም፣ አይሰጥም፣ አይሰጥም ቁሚ እያለኝ ነው። ኦኬ፣ አሁን እናንተ ዝም በሉ፣ እኔ አናግረዋለሁ። ሰውዬው ጫና ሌላ ጉዳይ ውስጥ እንዳልገባ ምንም አትገቢ። አይዞሽ ምንም እኔ ወንድምህ ኢንሻላህ ቤተሰቦችሽ ጋር እስከምትገቢ ድረስ እኔ ከጎንሽ ነኝ። አብሽሪ፣ እሺ እህቴ? እሺ፣ አይዞሽ። ቪዲዮሽ ደርሰውኛል፣ ሰው ሁሉ አዝነዋል። አብሽሪ፣ ከጎንሽ ነን። ኦኬ፣ ኦኬ። እኔ ያክስቴ ልጅ ናት ብየዋለሁ። ያክስቴ ልጅ ነው በዩ፣ ከጠየቀሽ ያክስቴ ልጅ ነው በዩ። ወሰደባት አማት፣ ዘጋ ስልኩ ማለት ነው።